እንትን ያ የሚቀርበን መንገድ እያለ እዚህ ረጅም መንገድ ላይ ለምን አመጣህን? በዛ እኮ እኔ ቤት ደርሰን ነበረ። ቆይ እባክሽ፣ እነግርሻለሁ። እዚህ የሆነ ሰው ጋር እንሄድ እኮ ነው። ማን ነው? እኔም አላውቀው። እዚህ ሰፈር ያለው ሰው ደግሞ አታውቂውም እንዴ? እዚህ ቤት እኮ ነው፣ ባለፈው ያገባ ያልኩሽ ካሊድ። ካሊድ ደግሞ የቱ ነው? ማን ነው ባለፈው ያገባው? ጓደኛዬን አታውቂውም እንዴ? ባለፈው አገባ ያልኩሽ ያ ከሶስት ቀን ነው አራት ቀን በፊት ያገባው። አዎ እኮ ስለ ሰርጉ አንዳንድ ነገሮች እናውራ ብዬ ይው ዘመዶቹ ምን እንግዳ እንዳል ነፋ አይደለ እንዴ ቤቱ ደውለህለታል? እንደምትመጣ ነግርሃል? ቆይ ደውለህለት አልቲኛልሽ። ምን አንድ አፍታ ገባ ብለን ነው የምንወጣው፣ ለዚህ ብዬ መደወል ምን አስፈለገው? አንተ ምን አስበህ ነው? ሙስሊም አይደለህ እንደኛ? እኮ አደብ አለን። ሰው ቤት ስንሄድ እኮ ተናግረን ነው የምንሄደው። አንተ ምን ሆንክ ነው እንዴ? ያንቺ ፈትዋ ራሱ ዝም ብለሽ ምንድነው ፈትዋ የምትሰጪኛው? ገብተን እኮ ነው አንድ አፍታ የምንወጣው እሺ የራሳቸው ፕሮግራም ሊኖራቸው ይችላሉ። ቤት ላይ ይኖሩ ይችላሉ። በዛ ላይ ሙሽሮች ናቸው። የራሳቸው ጊዜ ይፈልጋሉ። ምን እየሆንክ ነው? አንተ ምን አስበህ ነው? ጊዜማ አላቸው። ይኸው፣ አንቺ ሌሊቱ ሙሉ የነሱ አይደለ እንዴ? እኔ ጤነኛ ራሱ እየመሰልከኝ አይደለም። አንተ እንዴት ነው እያሰብክ ያለህ እንዴ? ገብተን እኮ አንድ አፍታ ገባ ወጣ እኮ ነው የምንለው። ስለ ሰርጉ ነው። ስለ ስራት ይኑር። እንዴት ነው ሰው ቤት ሳትናገር የምትሄደው? አለ፣ ስለ ሰርጉ ብቻ ነው አውርተ የምንወጣው። ምን ችግር አለው? ጓደኛህን ማግኘት ማውራት ከፈለክ፣ ደውልለትና እንደምትመጣ ንገረውና፣ ሌላ ቀን እንመጣለን። ና፣ አሁን እንሂድ። አረ ከራሳቸው ጋር ይሁኗት። በጥበጥ የሰው ህይወት እንዴ! እባክሽ አንቺ ደግሞ ምንድን ነው ነው ነው